ሳይሳይሴ ሊቋጭ ነው መሰለኝ፣ አሁን በጣም ደስ ይላል ማለት ነው። እንግዲህ ዛሬ ያብ ደግሞ ከሀገር ለወጣ ነው ሲል እንግዲህ ሄሉዬ የትም አትሄድብኝም ብላ መልሳው። እንግዲህ ዛሬ ብዙዎቻችሁ ቪዲዮውን እስከ መጨረሻው አላያችሁም ይመስለኛል። ኮሜንታተሮችን ትንሽ አይቻችኋለሁኝ፣ ታረቁልን፣ ታረቁልን ስትሉ ነበር ማለት ነው እና ቪዲዮውን ተመልሳችሁ ማየት ትችላላችሁ ዛሬ ሄሉና ያብ ታርቀዋል። ልዑል የወንድምነት ጥግ የኔ ጠንበለ ልዑልዬ ማለት ነው። የእውነት ነው ምላችሁ በጣም ነው ደስ የሚለኝ ልዑል። በዚህ አጋጣሚ መልከም መልካም ከአንዴ በቱ ደስ የሚል እኔ እንጃ ምን ብዬ እንዲላችሁ እና ልዩም ትለያለሽ። ማርያምን ነው ቢጨንቃት፣ እነሱ ሲተካቀፉ አለፈ ብላ ከካሜራ ወጣች የኔ እናት ማለት ነው። እና ዛሬ ያብና ሄሉ ታርቀዋል እንግዲህ አይ እኔው ምን ልበል። አንድ ሰው እንግዲህ ያው በፍቅሩ አሁንም እያበዴ ነው። እንዲሁ ምን ይሻላል። እውነት እኔ እንዳልክ ይቅርታ አድርጉልኝ እንዳልክ ስል እዚህ ጋር ተወዱ መሰለኝ። ግን በጣም እያሳዘነኝ ነው። ይቅርታ አድርጉልኝ እና ማርያምን ነው ምላችሁ እና እኔ እንጃ አላውቅም። ማለት እኛ የሰው ውስጥ አናውቅም። ሰላም! እንዴት ናችሁ? ደህና ናችሁ ወይ? አቢ ነኝ። ለዚህ ቤት አዲስ ከሆናችሁ ቤተሰብ ሆኖ አብራችሁ ይላላችሁ። አመሰግናለሁ። ሰላም ፍቅር ጤና ከእናንተ ጋር ይሁን እያልኩ በአዲስ ቪዲዮ መጥቻለሁ። የቪዲዮ ከተመቻችሁ ላይክ ሼር ኮሜንት አስተያየት ስጡ እንግዲህ ቤቴ ቤታችሁ ነው በማለት እንግዲህ ዛሬ ልዑልና ልዩ አብንና ሄሉን አስታርቀዋቸዋል ማለት ነው እንዲህ አይነት ጓደኛ ሲኖራችሁ በጣም ደስ ይላል ያስደስታል በዚህ ዘመን የተጣላን የሚያስታርቅ ጓደኛ ማለት በጣም ደስ የሚል ነው ልዑል ሄሉን በደንብ ያቃታል ዛሬ ምን አለ መሰላችሁ ሄሉ ከዚህ ልጅ ጋር የመጣችው አንተ ምን እንደምትል ልታይ ነው እንጂ ሄሉ ከዚህ ልጅ ጋር ምንም ነገር የላትም። ግን አንተ ምን ያህል እንደምትወዳትና ምን ያህል እንደምትሆንላት ለማወቅ እና ለማየት ስለፈለገች ነው ይሄን ነገር ያደረገችው እንጂ ከልጁ ጋራ ምንም ነገር የላትም ነው ያለው። እና ያብም እንግዲህ ደስ ብሎት እንግዲህ ዛሬ ሄሉን ናፍቀሽ ነበር እያለ እንግዲህ ጥምጥም ብሎ አቅፏታል ማለት ነው እንግዲህ ልዑልና ልዩ ዛሬ እንግዲህ ሄሉን እና እንትናን አስታርቀዋል ማለት ነው። በጣም ደስ ይላል። እንኳንም ታረቃችሁ ደስ ይላል። በጣም በእርግጥ አሪፍ እየሰራችሁ ነው፣ ደስ ይላል። ስራም ቢሆንም ያው እንትኑ ደስ ይላል። ለተመልካቾች እንደዚህ ደስ ይላል እና ተመልካቾች ማለት ነው ውህቶቼ፣ ኮሜንታቻችሁ አይቻለሁኝና ዛሬ ያብና ሄሉ ታርቀዋል እላችሁ ፈልጌ ነው። እንግዲህ አንድ ሰው እንግዲህ የአንድ ሰው ነገር ግን እያሳዘነኝ ነው። አሁንም እኮ እውነት ለመናገር ፈጣሪ ይርዳ። እንግዲህ እንዳልክ ሌላ ምንም ማለለም። ያው እኛ ጮኸንም ለፈለፍንም ምንም ማል ምንም የሰማን ሰው የለም። እኛ ገባችኋል አለኝ ፈጣሪ። አንድ ሆናላችሁ ታላችሁ ይሆናሉ ግን አሁን ላይ ብዙ ሰው እንድትሆን የሚፈልገው ከያብ ጋር ነው። ሄሉ ከያብ ጋር እንድትሆን ነው ሁሉም የሚፈልጉት ማለት ነውእና እንግዲህ ደግሞ ዛሬ ይሄን እንደስታ አይተናል። እንግዲህ ነገ ለልዩ ወይም ደግሞ ቻናል ከፍተውላት ይመጣሉ ይመስለኛል። ነገ ለልዩ አብራቸው ብዙ ቆየች እኮ ሳራች፣ እና ለሷም እርግጠኛ ነኝ ነገ ቻናል ከፍተው ይሰጣታሉ። እየተስፋ አደርጋለሁ እንግዲህ በጣም ነው ደስ የምትሉት። ይመቻችሁ። አሪፍ ስራ ሰራ እየሰራችሁ ነው። ያው ግን ሄሉና ያብ አንድ እንዲሆኑ የምፈልጉ ሰዎች አላችሁ ብዙዎቻችሁ ማለት ነው። እና ታርቀዋል እላችሁ ነው ፈልጌ ነው። ቪዲዮውን ያላያችሁ ሰዎች ካላችሁ እንግዲህ ታርቀዋል ታርቀዋል። ይመቻችሁ እንግዲህ እንግዲህ እንግዲህ እንዳልክ ያንተ ነገር ምን ዋጋ አለ? በቃ አልሆነም። እንዳልክ በቃ አልሆነም። እኛም ጮኸን ጮኸን ጮኸን ጮኸን ጮኸን ጮኸን አልሆነም። በቃ ጮኸን ጮኸን ቀረን። እንዳልክ በቃ እኛ ሄሉላን እንደምትሆነ ያ ምን እኮ ጠልተነው አይደለም ሄሉን ለእንዳልክት ሆነ እያልን የምንሰራው እኛ ሰዎች በዚህ አጋጣሚ ሳልነግራችሁ ማልፎ ነገር ቢኖረኝ ያው እንዳልክ የሆነ ብስል ያለ ነው፣ ብስል ያለ ነው ትላችሁ፣ የሆነ መጠጥ ያለ ነገር ስለሆነ አሪፍ ነው በሚል ነው እንጂ እኛ ያብም የሆነ እንዲያልክም ለኛ ሁሉም አንድ ናቸው። ግን ለዛ ነው እኛ እንዲያልክ ልሄሉ የመረጥ መላትና፣ እንዳልክ እንዲያልክ አትበሉ የምትሉ ሰዎች ስላላችሁ ነው። እንግዲህ ለዛ ነው እኛ እንዲያልክ የመረጥ ነው እንጂ እንዲያልክ ምን አረገን? ያ ምን አረገን? ምንም አላረገን። ሁለታቸውም ወንድሞቻችን ናቸው። ምንም እና ልንያይበት አንድም ነገር አይኖረንም። ግን ይህን ያልኩበት ምክንያት ለምን መሰላችሁ? እንዲያልክ በቃ ስርአቱ፣ እርጋታው ምናምኑ በቃ ደስ ይላል። አይታችኋል እና በፊት እንኳ አብረው ከሄዱ ጋር ሲሰሩ የሆነ ጊዜ በጥፊ ስትመታው አይታችኋል ብዬ አስባለሁ። ያን እንኳ እየመታችሁ በጥፊ እየሸሸ ነው የሚሄደው ሴት ልጅ ላይ እንኳን እጁን እንዲህ ለመዘርጋት ቀርቶ አይደለም፣ እንደዚ እንኳን ሴት ልጅ ግፍትር አያደርግም። እና ይሄ አክብሮቱ ስለመወጀውለት ነው፣ እውነት ለመናገር እንጂ ለሌላ አይደለም። ይህን አክብሮቱን በጣም ነው በጣም እወድለታለሁ። በጣም ደስ የሚል አክብሮት ነው ያለው አክብሮቱ፣ ሴት ልጅ የሚያከብር ደስ ይለኛል። እና ለዛ ነው የሚሄዱ ከእንዳልክ ጋር፣ አሁን ለን ከእንዳልክ ጋር ነው እያለን የምንልሽ ለዚያ ና ለአንቺ። ምርጫሽን ራስሽ ታውቂያለሽ። ማን እንደሚያወድሽ፣ ማን እንደሚያፈቅርሽ፣ ማን ቦታ እንደሚሰጥሽ፣ ማን ላንቺ የፍቅር ቦታ እንዳለው ራስሽ ለይዘሽ ታውቂያለሽ። እኛ የምናውቃችሁ ሁላችሁም በሚዲያ ነው። ማንኛችሁ ነው የምናውቃችሁ በሚዲያ ነው እኛ ስለዚህ ምርጫ ሻንች ነው ልለወዳለሁ። በዚህ አጋጣሚ እኔ እንጂ ያልክ ያው ሳይ እርግጥ ያለልኝ ስለሆነ ነው እንደዚህ ያልኩት፣ እንጂ እኔ ይሄንንም ማንኛውም ሰው የሰው ጥላቻ የለብኝም፣ ሁሉንም ወዳቸዋለሁ። ኢትዮጵያዊ የሆነ ሁሉ ለኔ ፍቅር ነው፣ እወዳለሁ፣ አከብራለሁ፣ ሁሉንም መከተላለሁ፣ አያለሁ። እውነት ለመናገር ያው እኔ ብዙ ጊዜ ኮሜንት መጻፍ አልወድም። ኮሜንት የምጽፈው ሄሉ ቤት ነው እንዲያውም እኔ ሄሉ ቤትና በፊት ሀይሜና ብሩኬ ቤት እጽፋለሁ ኮሜንት። አሁን ላይ ግን ላይክ ብቻ ነው የማደርገው፣ አልጽፍም። ሄሉ ቤት ብቻ ነው ኮሜንት የምጽፈው። ራሱ ሌላ ቦታ ማንም ጋር ኮሜንት አልጽፍም፣ ያልወድም ኮሜንት መጽሐፍ ማለት ነው። ግን የሚጽፉትን አነባለሁ እንጂ አልጽፍም። ልዑልዬ፣ የኔ ሸበላ፣ የኔ ጠንበለል፣ የምወድህ የምሳሳልህ። ኦማይጋድ ልጅቷ ፍቅር ያዛት እንዴ ፍቅር ያዘሽ እንዴ እንዳትሉኝ ጎንደር እገባለሁ፣ ምን ችግር አለው? ፍቅር ቢይዘኝ ጎንደር ነው ፋሲል አገር እንስረረሽ ቡዛራ ሆ ሆሆ መውደድ የላ ሳይሽ ሆ የታሪኩን ዝና ምን አለበት? የጎንደርንም ሸበላ ባገባ እወዳቸዋለሁ። ይቅርታ አርጉልኝና የጎንደር ሸበላዎች ውስጤ ናቸውና እወዳቸዋለሁ። ከሆነም ባገባቸው፣ ባገባቸው አላልኩም። ለማንኛውም ውዶች እየወዳቸዋለሁ። መልካም ምሽት ይሆንላችሁ። ነገደ የሞስ የሚመጣውን ነገር አብረን የምናይ ይሆናል። ዛሬ ሄሉና እንትና በቃ ፍቅር ፍቅር ፍቅር ፍቅር ነው። ፍቅር ነው የፍቅር ወጥመዱ ፍቅር ነው። ምን ይሆን ሚኒስትሩ ፍቅር ነው። ፍቅር በዚህ አለም ነው። እንደ ዛሬ እንደዛ ነው።